ናቸው ይቅርታ ወንድሞቼ ኔትወርክ አቋርጦብኝ ነው እሺ ድርሳነ ሚካኤል ዛሬ የጥቅምቱን እሺ ከተቋረጠበት ጀምራለሁ ጸሎታቸው የታመነ በእኔ ዘንድ ዋጋውን አያጣም ቢሞትም ሕያው ይሆናል ኃይል ጽን ሆነዋለሁ ቸርነቴም በሱ ላይ አሳደራለሁ ብሎ ተናገረ እግዚአብሔር አብም መላእክቱን ሁሉ እንዲህ ሲል አዘዛቸው ከፈተና ከመከራ ከጭንቀት ከጭንከ ጠላትም እጅ ሁሉ በእውነት ይጠብቋቸው። ክፉ ነገር፣ እርኩሳ መናፍስት፣ ኩያና ጋንት ወደ እነርሱ እንዳይቀርቡ፣ ረሃብ ቸነፈር ወደ ቤታቸው እንዳይገባ በእውነት ተከላከሉላቸው። ከቀማኛና ከተንኮለኛ ከሚሸምቅ ከልዩ ልዩ የጠላት ጥቃት ይድኑ ዘንድ በቅርብም በርቁም ያሉት ጠላቶቻቸው ፈጽመው ይደምሰሱ ይደመሰሱ ዘንድ ከገሃነመ እሳት ያመልጡ ዘንድ ይህ መጽሐፍ የህይወታቸው መገኛ የነፍሳቸው መዳኛ መሆኑን ያውቁ ዘንድ እግዚአብሔር አብም ይህን ሁሉ ትእዛዝ በሰጣቸው ጊዜ ሁሉም ተነስተው በዙፋኑ ፊት እየሰገኑ፣ አሸናፊ እግዚአብሔር ሆይ ምስጋና፣ ምስጋና በሰመ በምድር የመላ ነው። በኪሬ ላይ ዙፋን ዘርግተህ በጽርሐ አርያም የምትኖር በደቂቀ አዳም የምትመሰገን በአንድ ቃል ቅዱስ ቅዱስ ቅዱስ እያልን እናመሰግናለን አሉ። ቅድም ዓለም የነበረ ዓለምን አሳልፎ የሚኖር ሰማይን ምድርን ለፈጠረ እግዚአብሔር ምስጋና እናቀርባለን። ቅድም ዓለም የነበረ ዓለምን አሳልፎ የሚኖር ብራናትን የፈጠረና ታላላቅ ታምራትን ያደረገ እግዚአብሔር አብን እናመሰግናለን። ቅድም ዓለም የነበረ ዓለምን አሳልፎ የሚኖር ፀሐይና ጨረቃን ከዋክብትን ለፈጠረ እግዚአብሔር ምስጋና እናቀርባለን። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ከተሰወሩ የተሰወረ የማይሻር እግዚአብሔርን እናመሰግናለን። ቅድመ ዓለም የነበረ ዓለምን አሳልፎ ለሚኖር ድካም ለሌለበት ብሉ ለሆነ ለእግዚአብሔር በእውነት ምስጋናን እናቀርባለን። ቅድመ ዓለም ለነበረ ዓለምን አሳልፎ ለሚኖር ግሩም ብንውላን እየተባለ የሚመሰገን የፍጥረቱ ሁሉ ፈጣሪ ለሆነ በልዑላን ላይ አድሮ ለሚኖር ጌትነቱ የማይመረመር ለእግዚአብሔር አብ በእውነት ምስጋና እናቀርባለን። ቅድም ዓለም የነበረ ዓለምን አሳልፎ አሳልፈ የምትኖር እግዚአብሔር ሆይ ለመንግስትህ ምስጋና ይገባል እያል ምስጋና እናቀርባለን። ቅድም ዓለም ለነበረ ዓለምን አሳልፎ ለሚኖር መድኃኒታችን ክርስቶስ ምስጋና ይገባል ለዘላለሙ። አውየን ቅድም ዓለም እግዚአብሔር ዳግመኛም እግዚአብሔር በሐዋርያው ቅዱስ ጳውሎስ ቃል ለህዝቦቹ ሁሉ እንዲህ አለ። በወንጌልና በወንጌል ቃልና በድርሳናት በሌሎች መጽሐፍት የነገርኋችሁን አላስተዋላችሁምን? እንግዲያስ እናንተ ርጉማን እስከ ዘላለሙ ድረስ መውጫ ወደ ሌለበት ጭንቅና መከራ ወዳለበት ከኔ ሂዱ። እናንተ ቡሩካን፣ የዋሃን ትሁታን፣ የአባቴ ወገኖች ፈቃዱን የፈጸማችሁ ሁሉ የማያልፍ መንግስትን፣ ክብርንና ባለማለትን እሰጣችሁ ዘንድ ወደ እኔ ኑ ከኔም ጋር በታላቅ ደስታ ትኖራላችሁ። ካፌ የወጣው ቃል አይታበልም። ለአለም ከመፈጠሩ በፊት ኋላም በአንደበቴ የተነገረው ቃል አይለወጥም እና ይላቸዋል። አሁንም እንሆ ቅዱሳን ቅዱስ ሚካኤልና ቅዱስ ገብርኤል፣ ሀያ አራቱ ካህናተ ሰማይ ሱራፌልን፣ አርባዕቱ እንስሳንና ጻድቃን ሰማዕታትን፣ ቅዱሳን መላእክትን ከአዳም ጀምሮ እስከ ዛሬ ድረስ እስከ ዛሬ በድንግልና የጸኑ ቅዱሳን አንስትን መለኮሳትን አሸናፊ እግዚአብሔር በቅን ያገለገሉትን ሁሉ ይልቁኑ መድኃኒታችን ሕይወታችንን የወለደችልንን ልድ ክብር ድንግል ማርያምን በሰማይ ክብርን ሕይወትን ትወርሱ ዘንድ አክብሯቸው። በተለይ ለቅዱስ ሚካኤል ጸሎቱ በረከቱ ጠላትን ድል የምንነሳበት የማቸነፍ ዘውድን ያቀዳጀን አይነ ንስር ያላ ያላያትን የጻድቃን ነፍሳት ወደሚያድሩበት የማህበረ ጽዮን ምስሐ ጽድቅ ወደ ተዘጋጅባት ያግባን። ዳግመኛ ይህንን መጽሐፍ የጻፈ ያጻፈ ያነበበ የተረጎመ በዝነ ህሊና በጥሙ ልቦና በዚህ መጽሐፍ እጅግ ተማምሮ ንጽህናን በተጎናጸፈ ቅዱስ ሚካኤል ፍቅር ይህን የምስጋና መጽሐፍ ለመጻፍ ከልብ የተጋውን የአይቆብን በረከት በኤፍሬም በምናሴ ላይ እንዳደረ እንዲሁም የፈጣሪው በረከት የመላኩን በረከት አድሮ ለዘላለሙ በእኛ ላይ ይኖር ለዘላለሙ አሜን። እኛን ከሰይጣንና የአጣንን ነፍስ ከሚቃረኑ አጋንንት በህማምና በደዌ ከሚፈታተኑ በመኖሪያቸው ገሃነመ እሳት ያሉትን ከሚያሰቃዩ ከፀሐይ ከጸናች ሃይማኖት ህግም ከወጡ አላውያን ከሃዲዎች አድኖ በእሳታውያን ወዳጆቹ ጉባኤም ለተሰበሰብን ለእኛ ክርስቲያኖች የአማላጅነቱ ምልክት ልኮ የኃጢአትን መልእክተኞች የሆኑ የዲያብሎስን ሰራዊት ይደምስትስልን። በአማላጅነቱ ለሚታመኑ ምሕረትን የሚለምን የእሳት ነጸብራቅ ከአንደበቱ የሚፈልቅ ተፈጥሮ ከነበልባል እሳት የሆነ በኢየሱስ ክርስቶስ ዙፋን ቀኝ የሚቆም የእግዚአብሔር የቃል ኪዳኑ መልእክተኛ ልዑልና ክቡር ሊቀ መላእክት ቅዱስ ሚካኤል ያደረገው ታምር ይህ ነው። የወዳጆቹን የክርስትና ስም እዚህ ላይ የራሳቸውን የክርስትና ስም ማስገባት ትችላላችሁ። በማይለወጠው ዘመን በማይሻረው በስላሴ በትረ ስልጣን ይጠብቅልን፣ ለዘላለሙ አሜን። በአንዲት አገር ውስጥ በቅዱስ ሚካኤል ቤተ ክርስቲያን አቅራቢያ አንድ ችግረኛ ሰው እንደነበረ ተነገረ። እሱም ዘወትር ጠዋት ጠዋት ወደ ቅዱስ ሚካኤል ቤተ ክርስቲያን ማልዶ እየሄደ በስዕሉ ፊት በመቆም በቁርጥ ሀሳብና በቀናች ሃይማኖትን ባሁን በማፍሰስ ሊቀ መላእክት ቅዱስ ሚካኤል ሆይ የምመገበው ምግብ፣ የምለብሰው ልብስ ይሰጠኝ ዘንድ ወደ ፈጣሪ እግዚአብሔር አመልክትልኝ በማለት እየለመነና እየማለደ ብዙ ጊዜ ኖረ። ከዕለታት አንድ ቀን ቅዱስ ሚካኤል ወደ እሱ መጥቶ እንዲህ አለው። አንተ ሰነፍ ሰውነትህ መስራት ከሚችለው ስራ አንዳችም አልሰራህም። ነገር ግን በስራ ፈትነት ተቀምጠህ ምን ትዘበዝበኛለህ? ለመስራትም ክንድህን አላነሳህም። እርሻ አርሰህ ምድር የምትሰጠውን ጥቅም አልተጠቀምክምና፣ አትክልት አልተከልክም፣ ዘር አልዘራህም። ይህንን ማድረግ ስንኳ ባይቻለህ አትነግድምን? የስራ ፍሬህን አበዛልህና አባርክልህ ዘንድ አለው። እንግዲህ ረዳት ሆነህ ዘንድ በማናቸውም የስራ መስክ አልተሰማራህም። ከሰው ሁሉ በታች ሁነህ በስንፍናህና በታካችነትህ ከልጆችህና ከሚስትህ ጋር በችግር አለንጋ ትገረፍ። ለምን ትገረፋለህ? አለው። አሁንም ወደ ቤተ ክርስቲያን ሂደህ ትነግድበት ዘንድ ከቤተ ክርስቲያኑ ግቢ ገንዘብ እንዲሰጥህ ለኤጲስቆጶሱ ነገረው። እኔም በትርፉ በተስ ቤተሰቦችን ታስተዳድርበት ዘንድ እንዲባርክልህ ከወጣበት በሰላም መልሶ ቤትን እንዲያገባህ እግዚአብሔርን እለምንላለው አለው ይህንንም ነገር በሰማ ጊዜ በፍጹም ደስታ እግዚአብሔርን አመሰገነው ሊቀ መላእክት ቅዱስ ሚካኤልንም አከበረ ፈጥኖም ወደ ቤተ ክርስቲያን ሂዶ ከቤተ ክርስቲያኑ ገንዘብ ይሰጠው ዘንድ ኤጲስቆጶሱን ጠየቀው ኤጲስቆጶሱም እሺ ነገር ግን የሚዋስህ ሰው አምጣ አለው ሰውየውም ሊቀ መላእክት ቅዱስ ሚካኤል በስተቀር የሚዋሰኝ አላገኝም ብሎ መለሰለት። በዚህ ጊዜ ኤጲስቆጶሱ እስከ አንድ አመት ድረስ የቤተ ክርስቲያኑን ገንዘብ ያለ ትርፍ እንዲከፍል፣ በትርፉ ግን ችግሩን እንዲያቃልልበትና ቤተሰቦቹን እንዲረዳበት ገንዘብ ሰጠው። ያን ጊዜ ወርቁን ከኤጲስቆጶሱ ተቀብሎ ወደ ሩቅ አገር ሄደ። በዚያም ወርቅ አንድ አመት ሲነግር ከቆየ በኋላ የቀጠሮ ጊዜ እንደደረሰ አውቆ ያለሁት ሩቅ አገር ነውና በቀጠሮ የቀን ልደርስ አልችልም። እንግዲህ ምን ማድረግ ይሻለኛል? እያለ ያወጣ ያወርድ ጀመር። ከብዙ ሀሳብ በኋላ የብረት ሳጥን አሰርቶ ያን ወርቅም ከሳጥኑ ውስጥ ከቶ ይህው ወርቅ የቅዱስ ሚካኤል ቤተ ክርስቲያን የተበደርኩት ገንዘብ ነው የሚል ጽፎ ከገንዘቡ ጋራ በሳጥን አብሮ ከተተ። ሊቀ መላእክት ቅዱስ ሚካኤል ሆይ ይህን ወርቅ ለቤተ ክርስቲያንህ ታደርስልኝ ዘንድ እለምና አለሁ በጸሎትህ ታምኛለሁና ብሎ ከባህር ጣለው። በዚያን ጊዜ ያን ወርቅ ያለበት ሳጥን ታላቅ አሳ ዋጠው። በዚያች ዕለት የቤተ ክርስቲያኑ ጠባቂ ወደ ባህር ዳርቻ ሄዶ አሳ አስጋሪውን ወንድሜ ሆይ ለቅዱስ ሚካኤል በዓል እንግዳ መቀበያ የሆነች ዘንድ አሳ አጥምድልኝ አለው። ያጠምድለት ዘንድም ተስማሙ። ከዚያም አሳ አስጋሪው መረቡን ወደ ባህር ከጣለ ጊዜ በጣለ ጊዜ ያን ወርቁን የዋጠ ትልቅ አሳ ተያዘለት። ለቤተ ክርስቲያኑ ጠባቂው ሰጠው። የቤተ ክርስቲያኑ ጠባቂውም አሳውን ወስዶ ለኤጲስቆጶሱ ሰጠው። የአሳው ሆን በተሰነጠቀ ጊዜ ያ ወርቅና ደብዳቤ ተገኘ። ኤጲስቆጶሱም ደብዳቤውን አንብቦ ይህ ሚስጢር ለማንም ሳይናገር ደብቆ ቆየ። ከብዙ ዘመን በኋላ ያ ሰው ከንግዱ ተመልሶ ወደ አገሩ ገብቶ ሳለ በአንዲት ቀን ኤጲስቆጶሱ አግኝቶት ትነግድበት ዘንድ የተበደድከውን የቤተ ክርስቲያን ገንዘብ ስለምንድን ነው ያልሰጠኝ ሲል ጠየቀው። እርሱም በህያው እግዚአብሔር ፊት የቅዱስ ሚካኤል በህያው እግዚአብሔር ፊት የቅዱስ ሚካኤል ጸሎት ምስክሬ ነው። የቤተ ክርስቲያን ገንዘብ ደብዳቤ ጨምሬ በሳጥኑ ውስጥ አቆልፌ ለቅዱስ ሚካኤል ቤተ ክርስቲያን እንዲያደርስልኝ የቅዱስ ሚካኤልን ፈጣሪ አምኜ ከባህር ጥየዋለሁ። ገንዘቡ የራሱ የቅዱስ ሚካኤል ነውና አለው። ኤጲስቆጶሱም ይህ የሆነው ወሩንና ዕለቱን፣ ሰዓቱን መቼ ነበር በማለት መረመረው። የነገሩን እውነትም አውቆ ኤጲስቆጶሱን ለዚህ ሰውዬ ሰገደለት፣ እግዚአብሔርና ቅዱስ ሚካኤልን አመሰገነ። ኤጲስቆጶሱም ሰውዬውን አንተስ መንፈስ ቅዱስ ያደረብህ እግዚአብሔርን የምትፈራ እውነተኛ ነህና በጸሎትህ አስበኝ ታስበኝ ዘንድ እለምናሃለሁ፣ አለው። ከዚህ በኋላ ሁለቱም ወደ ሊቀ መላእክት ቅዱስ ሚካኤል ቤተ ክርስቲያን በፍቅር አንድነት ሂደው አጥንትን የሚያለመልም ከወይን ይልቅ እጅግ የሚጣፍጥ ለሰሚው እጅግ ድንቅ ለሆነ የሊቀ መላእክት የቅዱስ ሚካኤል የታምራቱን ገናነቱን ለሕዝቡ ሁሉ መሰከሩ። የተወዳዳችሁ አባቶች ወንድሞች ሆይ በኋለኛው ዘመን በመንግስተ ሰማያት በተላ በደስታ እንኖር ዘንድ እግዚአብሔርም ይቅርታውና ቸርነቱን ያድለን ዘንድ እውነተኛ አማላጃችን ሊቀ መላእክት ቅዱስ ሚካኤል ቅዱስ ሚካኤልን ይልክልን ዘንድ አስበን የጻፍ ነው ይህንን የሊቀ መላእክት የቅዱስ ሚካኤልን ታምር ልብ ብላችሁ ስሙ አማላጅነቱ ከጠላታችን ሰይጣን ወጥመድ እንዳጥር ይጋርደን ያድነን ስህተትን ሁሉ ያስወግድልን ቂም በቀልን ከልቦናችን ያርቅልን መልካም የህይወት ፍሬ አፍርተን እንድንገኝ ያብቃን ለዘላለሙ አሜን እኛ የቤተ ክርስቲያን ልጆች በፍቅር ወደ እርሱ አቅርቦ ጠላታችን ሴጣንን በፊታችን ቀጥቅጦ ያጥፋልን ባሕረ እሳትን በክንፉ እየቀዘፈ ያሻግረን ወደ አምላካችን አማኑኤል ጽራ መንግሥተ ሰማያት ያግባን የገነትንም ፍሬ ይመግበን ዘንድ ይህንን ቃል የሰማነውን የምሕረቱን ቃል ያሰማን ለዘላለሙ አሜን። ተአምሪሁ ለቅዱስ ሚካኤል ሊቀ መላእክት ጸሎቱ ወበረከቱ ያሉ ምስሌን ለዓለመ ዓለም አሜን። ልመናው ክብሩ ለዘላለሙ ከእኛ ጋር ይሁንና ሊቀ መላእክት ቅዱስ ሚካኤል ያደረገው ታምር ይህ ነው። የአምላካችን እግዚአብሔር የጥበቡ ምልአት የታምራቱ ብዛት እንሰማለን። ይሁም የእግዚአብሔርን ሰው የነገረኝ ነው። እንዲህ አለኝ የክርስትና እምነት ያለው የመላእክትን የነቢያትን የጻድቃንን የሰማዕታትን መታሰቢያቸው ቢያደርግ በእውነት እግዚአብሔር ይምረዋል። መልአኩም መልሶ አንተ ሰው ለመላእክት ምን ያህል ስልጣን እንደተሰጣቸው ላስረዳህ አለኝ። ከደቂቀ አዳም ወገን የወገን ሰውነቱ በኃጢአት የረከሰ አንድ ሰው ነበረ። ያ ሰው ከተወለደበት ቀን ጀምሮ ከክፋት በስተቀር አንዳች በጎ ሥራ ሰርቶ አያውቅም። ነገር ግን አንድ በጎ ስራ ብቻ ነበረው፣ ይሁን በየወሩ የሊቀ መላእክት የቅዱስ ሚካኤልን በዓል ማክበር ዝክሩን እየዘከረ ለነዳያን ማብላት ማጠጣት ነበር። ከጊዜ በኋላ ግን ያ ሰው ሞተ። አጋንንት ይችን ነፍስ የእኛ ናት አሉ፣ ቅዱስ ሚካኤልም የኔ ናት አለ። ይህንንም ብለው ከጌታ ዙፋን ፊት ቀረቡ። ጌታም አራት ነገሮች ነገራቸው ሚካኤል ወስዶ ይሰውረው። እናንተም ፈልጋችሁ ብታገኙት ውሰዱት። ወይም እናንተ ወስዳችሁ ሸሽጉት፣ ሚካኤል ፈልጎ ካገኘው ይውሰደው አላቸው። እነርሱም ሚካኤል ወስዶማ በመንበር በመንበረ መለኮት ፊት ቢሸሽገው ምን ለማድረግ እንችላለን እያሉ ተጨነቁ። ከዚያ በኋላም እኛ እንሰውረዋለን ከብለው የዚያን ሰው ነፍስ መቀመቃት አውርዶ የጋነ መሳት አዙሪት ካለበት ጥልቅ ባሕር ውስጥ ሸሽገው ሸሽገው እንግዲህ ሚካኤል ፈልጎ ያገኘው ተባባሉ። ከዚህ በኋላ ቅዱስ ሚካኤል እነዚያን አጋንንት ከዚህ ዘወር በሉ አላቸው። ወደ ሲወል ገብቶ ይፈልግ ጀመር። በአንድ ክንፉ ሰባት እልፍ ነፍሳት አወጣ። በሁለተኛው በብዙ ሺ የሚቆጠር ነፍሳት አወጣ። በሶስተኛው ክንፉ እንዲህ አወጣ። በዚህ ሰው ምክንያት ያወጣቸው ነፍሳት ቁጥራቸው ሰባት ሺ አምስት መቶ አርባ ደረሰ። ከነርሱም ያልተጠመቁ ይገኙባቸው ነበር። ያን ጊዜ የሰማይ መላእክት ሁሉ ይህስ እጅግ በጣም አስደናቂ ነገር ነው አሉ። ጌታችን በወንጌል ያመነ ተጠመቀ ይድናል ያላመነ ግን ግን ይጠፋል፣ ይላል። እንግዲህ እኒህ ሰዎች እንዴት ሊድኑ ቻሉ? አንተ ሰው ልጅ እኒህን አረማውያን የዳኑበት ሳይጠመቁ ገነት የገቡበት አስተዋልህን? ተብሎ ቢጠየቅ ቅዱስ ሚካኤል ስላጠመቃቸው ድነዋል ሲል መለሰ። አባ ዘሚካኤል በነገሩ ተደንቆ አማኑኤል ሁሉን ማድረግ ይቻለዋል አለ። ዳግመኛ ያ ሰው ስለ ሰው ልጆች በማድነቅ በመላእክት፣ በነቢያት፣ በሐዋርያት፣ በጻድቃን፣ በሰማዕታት ስም በጎ ስራ የሰሩ እያንዳንዳቸው ከቶ ዋጋቸውን አያጡም ብሎ ተናገረ። የሊቀ መላእክት የቅዱስ ሚካኤል አምላክ ሆይ ይህን ሰው ከጋኔን መሳት እንዳዳንክ፣ እኛንም አገልጋዮችህን የክርስትና ስማችሁን እዚህ ጋር እያንዳንዳችሁ መጥራት ትችላላችሁ። በዚህ ዓለም በሚመጣው ዓለም አድነን ለዘላለሙ አሜን። በአብ በወልድ በመንፈስ ቅዱስ ስም በአብና በወልድ በመንፈስ ቅዱስ ስም አንድ አምላክ ብለን አምነን በወርሃ ጥቅምት አስራ ሁለት ቀን የንኡድ ክቡር ሊቀ መላእክት የቅዱስ ሚካኤል በዓል የሚከበርበት ቀን ነው። በዛሬው ቀን እግዚአብሔር ነቢዩ ሳሙኤልን በቤተ መቅደስ ሳለ በቂስ ልጅ ሳኦል ፋንታ በእስራኤል ላይ ብላቴናው ቅዱስ ዳዊትን ቀብቶ ያነገሰው ያነግሰው ዘንድ በቤተልሔም ወደሚኖሩት የዳዊት አባት እሴ ቤት ልኮታልና፣ ያን ጊዜም ነቢዩ ሳሙኤል ነገስታቱ ተቀብተው የሚነግሱበት ቅባ መንግስት ይዞ ወደ እሴ ዘንድ በደረሰ ጊዜ ልጆችን ሁሉ አቅርብልኝ፣ ከልጆችህ መካከል ቅባ መንግስት ቀብቼ በእስራኤል ላይ አነግሰው ዘንድ የእግዚአብሔር መልአክ አዞኛል አለው። እሴይም ይህ ቃል ከነቢዩ ሳሙኤል አንደበት በሰማ ጊዜ እሺ ብሎ በጀ ብሎ ከዳዊት በስተቀል ልጆቹን ሁሉ አመጣለት። ዳዊት በመስክ በጎችን ይጠብቅ ነበርና በእያንዳንዳቸው የእሴይ ልጆች ራስ ላይ ቅባ መንግስቱ ያፈስ ዘንድ ዘይቱን ሊከፍት ቢሻ እግዚአብሔር አልፈቀደም። ነቢዩ ሳሙኤልም እሴይን ከልጆችህ መሃል ሌላ የቀረ አለን? ሲል ጠየቀው። እሴይም ከወንድሞቹ የሚያንስ በመስክ በጎችን የሚጠብቅ ታንዳሽ መላቴና አለ አለው። ነቢዩ ሳሙኤልም ፈጥነህ አምጣልኝ ያለው ያን ጊዜውን ፈጥኖ አመጣለት። እግዚአብሔር የመረጠው ቅዱስ ዳዊትን ቅባ መንግስቱን ቀብቶ በእስራኤል ላይ አነገሰው። ዳግመኛም በዛሬው ዕለት እግዚአብሔር ሊቀ መላእክት ቅዱስ ሚካኤልን ወደ ነቢዩ ዳዊት ልኮት ኃይል ሰጥቶት እየተራዳው ራታዊና ኤፍሎያዊው ጎልያድን ገድሎ የእስራኤልን ልጆች ከጠላታቸው እጅ ያዳነበት ቀን ነው። ስለዚህ የቤተ ክርስቲያን መምህራን የሊቀ መላእክት ቅዱስ ሚካኤል በዓሉ በየወሩ እናከብር እናክብር እናከብር መታሰቢያውንም እናደርግ ዘንድ አዘውናል። የሊቀ መላእክት የቅዱስ ሚካኤል አማላጅነቱ በረከቱ ከኛ ጋር በእናታችን ቅዱስ ቤተ ክርስቲያን ተሰብስበን የዚህን ድርሳን ቃል በምንሰማ ሁላችን ላይ ይደርብን ለዘላለሙ አሜን። ተፈጸመ ቅዱስ ድርሳነ ቅዱስ ሚካኤል ሊቀመላዊት በሰላም እግዚአብሔር ጸሎቱ ወበጸሎቱ ለቅዱስ ሚካኤል ወስብሀት ለእግዚአብሔር። ዛፈጸመን በዳህና ወበሰላም። በእግዚአብሔር ቸርነት በቅዱስ ሚካኤል አማላጅነት ይህ የሊቀመላዊት የቅዱስ ሚካኤል ድርሳን ተፈጸመ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለእግዚአብሔር ምስጋና ይግባው ለዘላለሙ አሜን። ክብርና ምስጋና ምልኮት ውዳሴ ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም እስከ ዘላለሙ ድረስ አሜን።